ብዙ ነገሮች ያስጠምረ ያለው ይህ ካፕከት ትምህርት ፍጹም ጀማሪ ለሆናችሁ ኮሜንት ላይ ጥያቄ ጠይቁ፣ ሳሰበች ነው መልስላችሁ። ስለዚህ አሁንም ቢሆን ደግሞ የማስተምረው ነገር ከላይ በግራ በኩል ሴት መለክታለች፣ እሷ ስትገቡ እንግዲህ አድጅ ልት ያለ ይሄ ይሄኛው በርቶ ከሆነ እናንተ ጋር አልፎት፣ ዲስካርድ አድርጉት ማለት ነው። ለምን ያስቸግራችኋል? በኋላዊ ሴ ስታደረጉ ካፕከት የሚለውን ነገር እንዳይጽፍባችሁ ማለት ነው። ከዛ ውጪ እንግዲህ ፊት ለፊት ላይ ኒው ፕሮጀክት የምትል ጥቁር ነገር ውስጥ መደመር ምልክት አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ የምትፈልጉትን ቪዲዮ ነው የምታስገቡት፣ ኤዲት ለማድረግ ወይም ፎቶ ይቻላል። ስለዚህ ቪዲዮ ያላችሁትን አስገቡ ማለት ነው። ለምሳሌ እኔ አንድ ቪዲዮ አስገባሁ። ይህ ቪዲዮ እንደምትመለከቱት በልክ ሞባይላችን ስትመለከቱ ባለበት ሁኔታ የተቀረጸ ቪዲዮ ነው። ወይም ደግሞ ሪኮርድ አድርጌ ሆነ በሪካርደር ከቲክቶክ ላይ ነው ሪኮርድ ያደረኩት። እንደምትመለከቱት ሙሉ ስልኬ ላይ የሚታየው ነገር ከላይ እስከታች አብሮ ገብቷል፣ ቀረጻ ውስጥ ማለት ነው። ከላይ ቲክቶክን የቲክቶክ ባላይ አስያ ይናል ከላይ ናት። ከስር እስከስር ኮሜንት መጻፊያ ቦታ ታይፕ እስከሚለው ከታች ቪ ሪኮርደር እስከሚለው ድረስ ሁሉም ነገር ተካቶ አብሮ ገብቷል ማለት ነው። ስለዚህ ይሄን ነገር አሰማምሬው የሚቆረጠውን ቆርጬ ምናምን የሚጨምሩ ነገሮችን ጨማምሬ የሚገባ ቴክስት ካለ ሰብስክራይብ አድርጉኝ ምናምን የመሳሰሉ መሬቶችን አስገባለሁ። ስለዚህ አድ ከስር አዱ የሚላለ እሱ ነው፣ አድ ማድረግ ማለት ነው። አሁን እንደምትመለከቱት ይሄ ነገር ምን ውስጥ ገብቷል ማለት ነው። ከሀብከት ውስጥ ገባ አሁን ካፕከት እንደገባችሁ ከላይ 720 ፒ የሚለው ቦታ ለማሳየት ያክል እንግዲህ ይሄ ተመልከቱ፣ 480 ማድረግ ይቻላል። ከስር ስቲሜትድ ፋይል ሳይዝ የሚለው 431 ሆኖ ያያችሁት ልክ ይሄን ስጨምረው ከታች 1 ሺህ ምናምን ገባ በሜጋባይት ይሄን ሳረገው 1 ሺህ 190 እዚህ ጋር ሲጨምር 3 ሺህ 130 ስለዚህ ይሄ ሲጨምር ሜጋባይት ማብሮ ይጨምራል እንጂ ለጥራቱ ምርጥ ነበር ማለት ነው። ብዙን ጊዜ አጫጭር ነገሮችን ለቲክቶክ ወይም ደሞ ለዩቲዩብ ሾርት ቪዲዮ ቪዲዮስ ሲሰሩ 10 ሰማንያ ላይ አደርጋችሁት ፍሬምሬቱ እዛው እዛ 30 ላይ ነው የሚቀመጠው። ከዛ ውጪ ከታች ሎ ሃይ ኮድሬት የሚለው ሪኮመንድት የሚለው መሀል ላይ አይነካ ማለት ነው ባለበት። ስለዚህ እኛ አሁን ይሄኛው አሳስበን መጨረሻ ስራችንን ሰርተን ስንጨርስ ሴቭ ስናደርግ የምናገኘው ነገር ስለሆነ ስለማሳሰብ ለማሳየታችን ነው። ከዛ ውጭ ምንድነው የሚሰሩ ነገሮች አላችሁ። አንደኛ ነገር አሁን የምታዩት ሳይዝ 9 በ16 ይባላል። ለክፍለት የምታዩት 9 በ16 ወይም ደግሞ ሞባይላችን ቀጥ አድርገን ይዘን ስንጠቀም ያለው ሳይዝ 9 በ16 ይባላል። ሮቴት አድርገን ደግሞ ለምሳሌ ሞባይሉን በአግድም አድርገን በአግድም አድርገን በሰፊ ስንመለከት 16 በዘጠኝ ይባላል። ስለዚህ እሱ ለዩቲዩብ አፕሎድ ወይም ደግሞ ትላልቅ ቪዲዮችን ስንለቅ የምንጠቀምበት ሲሆን ዘጠኝ በአስራ ስድስት የሚባለው ደግሞ ለዩቲዩብ አጫጭር ቪዲዮ እና ለቲክቶክ የሚሆን ቪዲዮችን የምንሰራበት ነው። አሁን እስኪ ለቲክቶክ የሚሆን ቪዲዮ እንስራ። ከስር እንግዲህ እንደምትመለከቱት ኤዲት ኦዲዮ ምናምን ምናምን ይሉዋሉ ሜን ባር ነው እሺ ምንም ነገር ሳታኩ ፍለፊት የምታገኙት ባር ሜን ባር ነው ይሄ ከስር ኤዲት እስከሚለው እስከ ባክግራውንድ ያለው ማለት ነው ከዛ ውጭ ላይ ቪዲዮ ጋር እንደዚህ ክሊክ ሲደረግ ደግሞ ባሩ ይቀየራል ከስር የሚቀየር ባር አለ አዲስ ባር ይሰጠናል እሱ ላይ ደግሞ ስፒሪት ስፒድ አኒሜሽን ኢፌክት ዲሌት ኢንሃንስ ቮይስ አይሶሌት ቮይስ ሪታስ ምናምን እያለ የሚጠቅመን ነገር መጠን እንድንጠቀም ዝግዝግ አስቀምጥልላል። ስለዚህ ሁሉንም እንደየአጠቃቀማቸው ተራ በተራ የምንመለከት ይሆናል። ጊዜውን ጠብቆ የምንደርስበት ነው። ለጊዜው አሁን እዚህ ጋር ስትመለከቱት እንግዲህ ከላይ ቪዲዮ ክሊክ ሲታደርጉት እንግዲህ ይህን ቪዲዮ ሪከርድ አደርግ ምንድን ምንድነው ስልኬ ላይ ያለው ነገር ስልኬ ስክሪን ላይ ያለ ነገር በሙሉ ገብቷል። ከላይ የቲክቶኩ ሆስት አስያ የሚለው ከሚለው እስከ ታች ታይፕ ምልክት እስከሚታያችሁ ድረስ ያለው በሙሉ ሪከርድ ተደርጓል። ስለዚህ ይሄን ሁሉ ነገር ቀጥታ ወደ ቲክቶክ መውሰድ ደስ ስለማይል የሚቆረጠውን ነገር ቆርጠን፣ እነዚህ መሀል ላይ ቲክቶክ ላይ እየተናገሩ ያሉ ሰዎችን ብቻ እናስቀራቸዋለን ማለት ነው። እሱን ለማድረግ እንግዲህ ቪዲዮን ክሊክ ካደረግን በኋላ ወደ ጎን ወደ ጎን እየሄድን ክሮፕ የሚል ካገኘን እንፈልጋለን። ካልሆነ ደግሞ አሁን አፕዴት ሲሆን ክሮፕ የሚለው ትራንስፎርም የሚለው አብሮ ተካቷል። ስለዚህ ትራንስፎርም የክሮፕ ምልክት ያለበት ማለት ነው። እሱን ክሊክ ይደረጋል። ሶ እንግዲህ ካረጋችሁ በኋላ ጋዝ ወደ ጎን፣ ሮቴት፣ ሚረር እና ሪሳይዝ የሚላለ፣ እኛ ሪሳይዝ የምትለዋ ነው የፈለግነው ልክ እንደዚህ ሳንክሊክ ስታደርጉ የውስጥና የሆነ ነጭ ሳጥን ውስጥ ቪዲዮዎችን ያስገባላቸዋል ማለት ነው። እንግዲህ ዳር ኮርነር ኮርነር ላይ እንዲሁም መሀል መሀል አካባቢ የሆነ ነጭ ነጭ ምልክት አርጎታል። ስለዚህ ኮርነሩ ጋር ሄድና ለምሳሌ ኮርነሩ ጋር ሂደን እንደዚህ ይዘን ወደ ላይ እንሳበው እና ሰዎች ውስጥ ከተቀመጡበት ቦታ ድረስ ኮሜንቱን ለማጥፋት ፈልጌ ራያዎች እንደዚህ ያሳንጸዋል። ከላይ መሄድና ልክ እንደዚህ ይዤ ወደታች ዝቅ ሳረብ ከላይ የምታዩት ፓርት ይሄ ራንኪንግ እስቲ ከሆነ ምን የአስያ ሀቢቡና የሚለው እሱሱ ወቀደ ለማያችሁ ልክ እንደዚህ ይመጣና የሚያወሩ ሰዎች ብቻ ይገኙልናል ማለት ነው። ይሄን ካደረግኩ በኋላ ከላይ ራይት ምልክት አለች። እሷን አንድ ጊዜ ክሊክ አደረጋታለሁ። እሷ ክሊክ እንደምትመለከቱት አሁን ከላይም ከታችም ጥቁር ሆኖ ያው እዚህ ጋር እንደዚህ ብቻ ነው የሚያዘውና ከላይም ከታችም ጥቁር ሆኖ ተቆርጦ ወጣ ማለት ነው። ስለዚህ ጥቁር የሆነ ፓርት ደግሞ ምን ይደረግ ባዶ መሆን አለበት ሲባል ባዶ መሆን ያለበት ምክንያቱም ያስፈልጋል። ስለዚህ ባክግራውንድ የሚባል ነገር አለ። ተመልሼ አሁን እዚህ ጋር ቪዲዮን ክሊክ አድርጌ ነበር ድጋሚ ክሊክ ሳደርገው ይጠፋል ማለት ነው። አንድ ክሊክ አረገው እንደዚህ ይሆናል። ድጋሚ ክሊክስ አረገው እንደዚህ ይጠፋል። ምክንያቱም ክሊክ ስታደርጉት አሁን ከስር ያሉት ነገሮች ተመልከቱ። ኤዲት፣ ኦዲዮ፣ ቴክስት የሚል ነበር አለ። ቪዲዮን ክሊክ ሲያደርጉ ይቀየራል። ለስራ ምን ነገሮች ሌሎች ባሮች ይመጣሉ። ሰብ ባር ናቸው እነዚህ። ያኛው ሜጀር ወይም ደግሞ ሜን ባር ስለሆነ ይለያያሉ አገልግሎታቸው። ስለዚህ ቪዲዮን በመነካካት እንደያዘል ለምን ፈልገው አገልግሎት የሚሆን ባሮች እንዲቀያየሩ ማድረግ ይኖርብናል ማለት ነው። አሁን ቪዲዮውን ክሊክ ማድረገው ባክግራውንድ የሚለውን አላገኘው ባክግራንድ አይመጣል። ስለዚህ እሱን ሲሆን ፈለ አንድ ቪዲዮን ክሊክ አደርጋለሁ፣ ከታች ያሉ ነገሮች ይቀየራሉ። ጫፍ ለይቼ ባክግራውንድ የሚል ይፈልጋለሁ ወይም አገኛለሁ። ስለዚህ እሱን ክሊክ አደርጋለሁ። አሁን እዚህ ጋር እንደምትመለከቱት ለር ኢሜጅ ከለር የሚላለን፣ ሶስት ምርጫዎች አሉ። ያን ጥቁሩን ለመንገር ለማጥፋት ለምሳሌ ከከለር እንጀምር። ከለር ውስጥ ብንገባ እንደዛ አይነት ከለሮች አሉ። ከመጀመሪያ እንጀምርስ ይሄን ብለህ አላህ ይሄን እንኳን አጀስት የምናደርገው ወልቶ ከነጩ ልጀምር። ያያችሁ አሁን ነጩ ቦጋ

ስታይል ጋር ነው። እቺ ከለር በጣም የምትመች ነው። ታያችሁ። አሁን ይሄው ደግሞ በደንብ ጎላ አለ ነው። ቦክ እንዲል እናድርገው። ባክግራውንድ ልናስገባለት ከሰር ቴክስት ስትሮክ ግሎ ላይ ባክግራውንድ የሚል አለ። ስር ስር ሁለት ስታይል እንደዚህ እንደዚህ ነገር ማለት ይቻላል። ከዛ ደግሞ ባክግራውንድ ስር ነጭ ከለር ነው ያለው